ስለወደዷችሁ ስለቀረቧችሁ ሊያገኛችሁም ስለፈለጉ ከእናንተ ውጭ መኖር የማይችሉ እንዳይመስላችሁ አስቡበት በሚል ርዕስ ዛሬ ተገናኝተናል ማለት ነው። እንደ እግዚአብሔር ቅዱስ ፍቃድ በዚህ ርዕስ ላይ እየተወያየን ቆይታ እናደርጋለን። አብራችሁ እስከመጨረሻ ቆዩ። ይሄን ቪዲዮ ላይክ በማድረግ ጀምሮ ላይክ አድርጋችሁ ጀምሮ አረፍ አረፍ በሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ ሰዎች ሲወዷችሁ እና ሲፈልጓችሁ በሚል ርዕስ ተገናኝተናል። በዚህ ቆይታ እናደርጋለን ማለት ነው። ይሄ ብዙዎቻችን የምንሰራው ስህተት ነው። እንግዲህ ሰዎች ሲወዱን ሲቀርቡን ከልባቸው ሲቀርቡን መሄጃ መድረሻ የሌላቸው መስሎ የሚሰማን በጣም ብዙ ሰዎች አለ ማለት ነው። የመጀመሪያው የምንሰራው ስህተት በሰዎች ላይ ሰዎችን እንድናጣ ላይ ሰዎች ከኛ ብን ብለው እንዲጠፉ ወይም በራሳችን ጊዜ እንድናጣቸው የሚያደርገን ነገር ስለወደዱን ስለቀረቡን ስላከበሩን ብቻ መሄጃ መድረሻ የሌላቸው ይመስለናል እና በእውነት ይህን ልናስብበት ይገባል። ቀላል ነገር አይደለም፣ ሰውን ማጣት ቀላል ነገር አይደለም። በሰዎች እንደምንሰበረው በሰዎች እንደምንወድቀው ሁሉ ሰዎችን ማጣት ለኛ በጣም ከባድ ነው። ምናልባትም ከመሰበር ከመውደቅ በላይ ሰዎችን ማጣት በጣም ሊጎዳ ይችላል ብዬ አስባለሁ። እንግዲህ የራሴ አመለካከት ነው። እና ሰዎች ስለወደዱን ስለቀረቡ ሊያገኙ ስለፈለጉ ከእናንተ ውጭ መኖር የማይችሉ እንዳይመስላችሁ አስቡበት። ይሄ ብዙዎች የሚሰሩት ስህተት ነው። ብዙ ሰዎች ሕይወታቸውን በማጣት በሚገባቸው በምንም ዋጋ የማይተመን ጓደኝነትም ሆነ ፍቅረኛም ሆነ ትዳርም ሆነ የመሳሰሉት የክብር ሰዎች ያጡትን ከዚህ የተዛባ የስሌት እየተነሳ ነው ይላል። ከዚህ ሁሉ የተነሳ ነው። ጓደኝነትም ይሁን ኖርማል ጓደኝነትም፣ ይሄ የጠበቀ ጓደኝነት ሚስጥረኛ ምናምን የምትሉት ግን ደግሞ በጣም ሚስጥሩን እያካፈለን ወዶን ቀርቦን ሁልጊዜ ከአጠገባችን ከጎናችን አይለይ ሲል የእጭ ምንድን ነው ይሄ ደግሞ ምንድን ነው ምናምን ብለን ያን ሰው በማሸማቀቅም ሆነ ፊት በመንሳትም ሆነ ከኛ እንዲርቅ እናደርገዋለን ማለት ነው። በሚገርም ሁኔታ በጣም የሚወዳቸው ሰው አብስቶ ደግሞ በጣም መጥላት ይችልበታል ማለት ነው። በጣም እኔ በጣም የሚገርመኝ ባህሪ ምን መሰላችሁ? በጣም እየወደድኩት እያከበርኩት በጣም ህይወቴን ራሴ ህይወቴን ለመስጠት ተዘጋጅችለት ግን ደግሞ ያልሆነ ፊት ይህ በቃ ይሄ የንቀት አይነት ነገር፣ ወይ ደግሞ የሆነ ነገር ሲፈልግ ብቻ እኔ ጋ የሚመጣ ወይ ደግሞ የሆነ ስለተሳካለት ነገር ብቻ እኔን እንደ በቃ እንዳልነበር አድርጎ የሚተወ ወይ የሚረሳ ወይ የሆነ አክት የሚያሳይ ከሆነ እስከ መጨረሻ ከህይወቴ ይዛኔ ነው የወጣው ማለት ነው። ይዛኔ ከኔ ይወጣል ማለት ነው እና የሚወዱትን ሰው ማጣት በጣም ከባድ ነው። ምናልባትም እንዳልኳችሁ ከመጎዳት በላይ ሰውን ማጣት በጣም ያማል፣ ይከብዳል። ግን በችግራችሁም፣ በሀዘናችሁም በሁሉ ነገራችሁ ከአጠገባችሁ ሆኖ አይዟችሁ የራሳችሁ የምትሉትን ሰው ማጣት በጣም በጣም ከባዱ ችግር እሱ ነው ብዬ ነው ማስበው ደግሞ የሚገርመው ነገር በቃ የሚገርማችሁ እንደዚህ አይነት ሰዎች ምን ምንድን ነው የሚያሰቡት መሰላችሁ ብትበድሏቸው ብበድላቸውም ባልበድላቸውም ብቀርባቸውም ብርቃቸውም ስለወደዱ ከኔ የትም አይሄዱም ብለው ስለሚያስቡ ሁሉ ነገር ለእናንተ ኃላፊነት ነው የሚሰጡት። ምንድነው ኃላፊነት የምላችሁ ለምሳሌ አቋጥራችሁ እንድደውሉላቸው ይፈልጋሉ። በችግራቸው ጊዜ እናንተ ሁል ጊዜ ቀዳሚ ደራሽ እንድትሆኑ ይፈልጋሉ። በሁሉም ነገር እናንተ ቀዳሚ መሆን ይፈልጋሉ። እናንተ ቀድማቸው እንድትገኙላቸው ይፈልጋሉ። እናንተ በችግራቸው ጊዜ አታገኟቸውም፣ በህመማቸው ጊዜ አታገኟቸውም። ነገር ግን እነሱ ግን የሆኒ ጥቃቅን ነገር ስትደርስባቸው ቀድማቸው እንድትደርሱላቸው ነው የሚፈልጉት። በሚገርም ሁኔታ ማለት ነው። እና ሁሉን ኃላፊነት እናንተ መሸከም እንደምትችሉ አድርገው ነው የሚያስቡት። በእውነት ከእንደዚህ አይነት ሰው እግዚአብሔር ጠብቀን። በነገራችን ላይ ከባድ ነው። እና እንደዛ ነው የሚያስቡት እንግዲህ ምናልባትም ከደረሰባችሁ ለወደፊትም ጥንቃቄ ከሆናችሁ ብዬ ነው ይሄን የማካፍላችሁ ማለት ነው። እና በጣም ከባድ ነው በነገራችሁ ላይ። የሰልፍሺ አይነት ሰው በጣም ከባድ ነው። የምትወዱትን ሰው ልትጠነቀቁለት ይገባል። የምትወዱትን ሰው፣ የሚወዳጅውን ሰው በአክብሮት በተሞላበት ጥንቃቄ በተሞላበት ልትይዙት ይገባል። ይሄ ተራ ነገር አይደለም፣ ቀላል ነገር አይደለም። ሰውን ማጣት እንዲቀላል ነገር አይደለም እና ለሰው ሰው ነው ልብሱ ሰው ያድናልም ይገላልም ግን ደግሞ መልካም ደጋግ ጓደኞች አሉ ህይወታቸውን ሁለነገራቸውን ሰዓታቸውን ጊዜያቸውን መስዋዕት አድርገው ለእናንተ የሚኖሩ ለእናንተ ህይወታቸውን እስተንፋሳቸውን የሚሰጡ ሰዎች አሉ እና ለእነዚህ ሰዎች ብላችሁ ጥንቃቄ ብታደርጉ መልካም ነው ብዬ አስባለሁ አባቶቻችን እኮ አውሬውን የዱር አውሬዎቹን እኮ አልምደው ታዛዥ አገልጋይ አድርገዋል ታዛዥ አገልጋያቸው አድርገዋል። እኛ ግን ደካማ ስለሆንን ያን መታገስ እንችላለን ብዬ አላስብም። በተለይ ደግሞ በዚህ ዘመን አስባችሁ ጣን ደግሞ በዚህ ዘመን ክብራችን፣ ትንሽዬ ክብራችን የተነካ መስሎ ከተሰማን ኦኖ በቃ ሀገር እያዘል ኒውዮር ሁኔታ ማለት ነው። እና የፈለገውንም ያህል እኔ ትዕግስተኛ ነኝ የሚል ሰው ካገኛችሁ፣ ግን በክብሩ ትንሽዬ ነገር በክብሩ ከመጣችሁ የሚደራደርበት ምንም አይነት ምክንያት የለውም። ከተሳሳትኩ ንገሩኝ ቶሚታ ነባለው ከተሳሳትኩ ንገሩኝ። እና እኔ ነቅም በክብሩ የሚደራደር ሰው አለ ብዬ አላስብም። ማለት አሁን ምልላችሁ መፈልግ ነው። ክብር ይሄ የህይወት ጉዳይ ሁ አደለም። ዝቅ ብለ አባቶቻችን ዝቅ ብለው ጌታችንም እንኳን ከዙፋኑ ወርዶ ነው አደለም መስቀል ላይ የዋለው ከዙፋኑ ወርዶ ነው። ስለዚህ አሁን ያ እኛ ያን ማድረግ አንችልም አንችልም ምለው ምንድን ነው ማንችልበት ምክንያት? በጣም የሰው ልጅ የቱን የሚያህል ትግስተኛ ነው ይል ይሄ በእንደዚህ አይነት ነገር አይደራደር የፈለገ ቢሆን ማለት ነው። እንዲሁም ሰበባ ሰበብ ነው የሚፈልገው አይደለም። ትግስት ኑሮት በክብሩ ጉዳይ መጣውበት፣ ኦኬ ይሄን ማለፍ አለብኝ፣ ስለዚህ ይሄን አስተምሬ ማለፍ አለብኝ የሚል ሰው ካለ እንደው ስድለኛ ነው ብዬ ነው ማስበው ነው ብዬ ነው ማስበው። እና የሚወዱን ሰዎች የሚወዱ ሰዎች ምንም ብናደርጋቸው ምንም ያህል ክፉ ነገር ብንሰራባቸው ከእኛ አየዱን ብለን አናስብ። እንዲሁም ለምንወደው ለሚወዱ ሰዎች ጥንቃቄ ያስፈልጋል። በጣም ልንጠነቀቅላቸው ይገባል። ከምንም በላይ ማለት ነው። በሚገርም ሁኔታ ማለት ነው። የሰዎች ፍቅር አክብሩት። እና እኛ የምንፈልገው ሁኔታ ሌላ የሚሰራ ስራ እንደሌላቸው እና ሌላ የሚፈልጋቸው ሰው እንደሌላ አድርጎ ማሰብ ትልቁ በሽታ ማለት ነው። እንግዲህ ሌላ እነሱን የሚፈልጋቸው የሚወዳቸው የሚያቋጥራቸው ሰው እንደሌላቸው አድርጎ ማሰብ በቃ አንዳንዴ እኔ ከሞትኩማ ሰርዶ አይብቀል እንዳለችው አህያ አይደለም፣ የሰው ልጅ የሰው ልጅ ምናልባት ያለቦታችን ተንጠልጥለን ምን እንደዛ ሊሆን ይችላል እንጂ እያንዳንዳችን ሁላችን የሚፈልገን በጣም የሚወደን ሰው አለ። በሚገርም ሁኔታ ማለት ነው። እንደዛ ባይሆን ኖሮ እውነት እቻለም ትጨልምብን ነበር አይላቸዋለኝ። እውነት እንደዛ ባይሆን ኖሮ እቻለም ትጨልምብን ነበር ምክንያቱም እስኪ ያስቡት እናንተ የምትወዱት የምታከብሩት መሳሱለት ሰው ግን ደግሞ ለእናንተ ያለው ገብረ መስ እናንተ በቃ ስለወደዳችሁት ብቻ ከኔ ሌላ የትም አትሄድም፣ ከኛ ሌላ የትም ሜጃ የላትም ዙሪያው ጨል ለመግባት አል ብሎ ከሚያስብ ሰው ምን ይውጣል ነበር፣ እንደዛ ቢሆን ግን እንደዛ አለመሆኑ እግዚአብሔር ይመስገን። እውነት እግዚአብሔር ይመስገን ያስበላል። መንስኤው ከራሳችን የመነጨ የስነ ልቦና ቀውስ ነው ይላል። እንግዲህ ራሳችን የምንፈጥረው የስነ ልቦና ቀውስ ነው። ከኔ እኔን ስለምትወደይ ወይ ስለሚወደይ ወይ ስለሚወዱኝ ከኔ ሌላ የትም አይሄዱም እና እንደፈልጉኝ ማድረግ እችላለሁ ብለን የምናስበው ይሄ የስነ ልቦና ቀውስ ነው እንጂ እውነታው እንደዛ አይደለም ማለት ነው። ራስን ማጣት ያገኘ ሰው ስራ የሌለው ተፈላጊነትን ያጣና ተራ ሰው እንደሆነ የማሰብ ቀውስ ማለት ነው። እንግዲህ ስራ ፍት እንደሆነ ምንም ስራ እንዲህ የሌለው ሰአቱን ጊዜውን ሰጥቶ ስላወራን ወይ ስላሰበን ወይ የሆነ ነገር ስለወነልን ስራ ፍትቶ ወይ መሄጃ አይደለው ምናምን ይመስለን ሰዎች አሉ እና በብዛት ካያችሁ በተደጋጋሚ የምትደውሉላቸው ሰዎች ችላም ብሏችሁ ከሆነ ታስቡበት ይገባል። እንግዲህ ተንኮልን እያስተማርኩኝ አይደለም ግን ሰዎች አንዳንዴ ባልጠበቅነው ሁኔታ እናገኛቸዋለን። አብሶ በዚህ ሰዓት ደግሞ በጣም ከባድ ነው እና እውነት ለመናገር ስለ ሰዎች ደግነትና መልካምነት ቢወራ በጣም ደስ ይለኛል። ግን ደግሞ ምናየው አሁን የምናየው ነገር ይህን እንድናወራ አያስገድደንም እና አንዳንድ ሰዎች ሰዎች ስለወደዷቸው ስለቀረቧቸው ያገኟቸው ስለፈለጉ፣ የእጅ ምንድን ነው የሚጭቅጭቀኝ ምናምን የሚሉ ሰዎችን ስለማይ ነው። በእውነት ነው የምላቸው። እኔ ጋ እንደዚህ ያ አይነት ነገር ደርሶ ምናምን አይደለም። ነገር ግን በብዛት እንደዚህ ስለማይ ነው። ይህ ጭቅጭቀኛል ደግሞ ጀመረ ምናምን የሚል ሰው ያጋጥመኛል ማለት ነው። በብዛት ምን ፈልጎ ነው እንዲያውም፣ ሰው ሲደውል እንዲህ ምን ፈልጎ ነው ምናምን የሚሉ ሰዎች አሉ። የሰው ልጅ ከሰው ምንም ፈልጎ ላይሆን ይችላል። የሰው ልጅ ለሰላምታ ሊሆን ይችላል የሚደውሉ። የሰው ልጅ ምናልባትም ጥሩ ጥሩ በጎ በጎ ነገር ብናስብ መልካም ነው። ምናልባትም እኛ ደህንነት አሳስቦት ሊሆን ይችላል። ምናልባትም የእኛን ድምፅ የኛን አይዞህ ባይነት አንዳንዴ ሰውም የሚርባቸው ሰው አጋጥሞቸው ያግብ ሚኒ በጣም እኮ ሰው የለኝም ወይ ስላገኙ ወይ ስላገኙ በጣም ነው ደስ ያለኝ፣ በቃ የተሰማኝ ስሜት ምናምን። እንደዚህ አይነት ሰው አጋጥሟችሁ አያውቅም። ግን ምንም በምንም ሁኔታ ምንም ብትሆኑ ለሰዎች ፊታችሁን አትንሱ። እውነቴን ነው የምላችሁ። ሰዎች ምን ቦታ ላይ እንዳሉ፣ ምን እንደሚሰማቸው ውስጣቸውን የሚያውቁት እነሱ ናቸው። በምንም ሁኔታ ቅረቧቸው፣ በምንም እናንተ ብቻ እግዚአብሔር ዋጋቸውን ይከፍላቸዋል። በመልካም ቀረቧቸው፣ እንደ ሰው ሰውኛ ሁናቸው፣ አውሯቸው። እውነቴን ነው የምላችሁ። በሰው አብሶ ደግሞ እንደዚህ በስደት ምናምን ያሉን ልጆች በጣም ያሳዝኑኝ፣ ያለውን ለመናገር ማለት ነው። በጣም ነው የሚያሳዝኑኝ። ምክንያቱም ቤተሰብ የሚያገኙበት መንገድ የለም። በብዛት ወይ ቤተሰብ ኢንተርኔት ምናምን እንዳይጠቀሙ ይችላሉ። ጓደኛም የላቸውም። የቅርቧቸው ጓደኛም ደግሞ ሴልፊሽ ሊሆኑ ይችላሉ አንዳንዴ እና ማንም ይሄ ባይተዋርነት የሚባል ነገር አለና ሁኔታ ብትሆኑ ለሰዎች ፊታችሁን አትርሱ። ዋጋ የምትከፍሉበት እናንተ ናችሁ ብዬ መልእክቴን ያስተላልፋለው ማለት ነው። እንደዚህ አይነት ሰዎች ናቸው እያልኩኝ አይደለም፣ ግን ለጥንቃቄ ያህል እንደዚ የምንጠነቀቅ መልካም ነው ነው እንጂ እናንተ እንደዚ ናቸው አይደለም። እሺ ተወዳጆቼ፣ እና ላይ ከአድርጉ እንጂ ሀሳብ አስተያየት ካላችሁ እኔ ይቀበላለው፣ ኮሜንት አነባለው። ላይ ከአድርጉ ሌላው ደግሞ ምንድነው? እውነተኛ ሰዎች ፍቅራቸውን፣ ቅርበታቸውን እና ለእናንተ የመፈለጋቸውን ባለመሸሸግ የምገልጹላችሁ እኮ ያው እውነተኛ እውነተኛና ቀን ስለሆኑ ነው። እውነት ነው እንደምትፈል እኔ አሁን የሆነን ሰው ፈልጌሽ ነበረ እና አንቺን ማውራት ፈልጌ ነው ወይ አንተን ማውራት ፈልጌ ነው ካልኩኝ በግልጽ እየተናገርኩ ነው አይደል ሰው በቃ ፈልጋለሁ እና ታስፈልገኛለህ ማውራት እፈልጋለሁ ወይ አንተ በቃ የሆነ ነገር አይደል እንግዲህ የፍላጎቱ አይነት ነገር ይለያያል። እና ያን በግልጽ የሚናገረው ስለወደዳችሁ፣ ቅንም ስለሆነ፣ እውነተኛ ፍቅርም ስለሆነ ነው። እና ፍቅር ስላቸው ይሄ ከእንትን ጋር እንደተያዩ ደግሞ ሰው ሁሉ ይዋደድ ይፋቀር ዘንድ ግድ ነው እና እንደዚህ በግልጽ ፍቅሩን ወይ መውደዱን ስለነገረ ብቻ እጅ ምናምን ብለን ከኛ ልናርቀው ወይ ያልሆነ ፊት ወይ ትንዱ የሚጨቀጭቀኝ ምናምን ብለን ፊት ባንነሳው መልካም ነው ብዬ አስባለሁ። ሌላው ነገር ደግሞ ምንድን ነው ይህን ባወቀ ጊዜ ይህን የተዛባ ምልክታችሁን ያወቀ ጊዜ ደግማችሁ እስክታገኟቸው ድረስ ልታጧቸው ትችላላችሁ ይላል አረ እንዲያውም ጭራሹንም ላታገኟቸው ሁላ ትችላላችሁ እንደዚህ አይነት ፊት አሳይቶኝ እኔ እውነት ትዕግስት የለኝም በዚህ ጉዳይ እኔ ትዕግስት የለኝም እንደዚህ አይነት ፊት አሳይቶኝ ጭራሽ እስከመጨረሻ ሁላ ሚያጣኝ ነው የሚመስለኝ እና ሰውን እንደማጣት የሚያቆስል ነገር የለም እና በብዛት ካያቸው የሆነ በጣም የምንቀርበው የሚሆን የሆነ ከላይ ላይ የምንቀርበው የሚሆን በህይወት ስናጣ፣ ወይኔ ምን አለ ብቀርበው ወይኔ ምን አለ ብረዳው ብለን በጣም በፀዘት በእንባ በጣም ብዙ እናነባለን አደላ። ግን በህይወት ያለ በህይወት ቁሞ ያለ ሰው ግን እንደዛ ለማድረግ ሞራሉ የለን። ምንድን አላቀበኛ እኛ ኢትዮጵያውያን ለሞተ በቃ ከሞተ በኋላ ነው የምንጸጽተው፣ የምናዝ ነው። በቃ ውስጣችን በጣም ይረብሻል። ያ ሰው ተመልሶ ቢመጣ ብናቅፈው፣ በቃ እንደምንወደው ብንነግረው ምናም በጣም ነው ደስ የሚለን እኮ፣ በጣም ደስ ይለናል። ግን ደግሞ አጠገባችን ቆሞ ያለውን ሰው ያን እንደዛ ማድረግ አንችልም። ለምንድን አላቀበም? ለምን ይመስላችኋል ተወዳጆች? እስኪ መልስልኝ። ያን ማድረግ የማንችለው ለምንድነ ይመስላችሁ? ለምን ይመስላችኋል? እንደዛ ማድረግ ማ አንችለው እኛ። እውነቴን ነው፣ በጣም ስለሚገርመኝ ነው። እና ከበቀ የሞተ ልጅ አንድ ተከተል የሚባል ነገር አለ። እና የምናዝነው በቃ በጣም ጸጸቱ ተነግራቸው አችልም። ከአጠገባችን ሆኖ ግን ሰው ሲፈልገን የለንም ማለት ነው። ስንፈለግ የለንም። ሰዎች በምንፈልጋቸው ጊዜ ስናጣቸው የሚሰማን ስሜት ቀላል ነገር አይደለም። ደግሞ ያላችሁበት ሁኔታ ይወስነዋል። በጣም በሰው በሚያስፈልጋችሁ ሰዓት ሰው ፈልጋችሁ ሰው ማጣት በጣም ከባዱ ነገር እሱ ነው። ለመናገር በጣም ከባዱ ከባዱ ነገር ነው እና ይሄን ብንጠነቀቅበት መልካም ነው ብዬ አስባለሁኝ። ሌላው ነገር ደግሞ ምንድነው፣ ሰዎችን የምንመዝንበት መስፈርታችን እና መለኪያችን ቀለል ብለው ሲገኙ በመናቅና በማራቅ ራሳቸውን ሲያካብዱ ደግሞ በማክበርና በመፈለግ መሆን መቆም ቆም በማድረግ እኛ የግንኙነት ሂደት ቀላል አድርገን ብናየው ወይም ቀለል አድርገን ብናስበው ምን ይመስላችኋል? ይላል። ይሄ ጥያቄ ላይ እናንተ ነው እና ሰዎችን የምንመዝንበት መስፈርት እና መለኪያ ቀለል ብሎ ሲገኙ በመናቅ እና በማራግ ራሳቸውን ከፍ ከፍ ሲያደርጉ ወይም ደግሞ ራሳቸውን ሲያካብዱ ድግም በማክበር እና በመፈለግ። በነገራችን ላይ አንድ ሰው ራሱን ስቅ ስቅ የሚያደርገው በትህትና ሊሆን ይችላል። ራሱን ከፍ ከፍ የሚያደርገው ደግሞ ምናልባትም ካለበት ከሰራው ወይ ደግሞ እኔ እኮ እንደዚ ያደርግ ያለው እንደዚሁ ያለው አይነት ነገር ከሆነ ያ ራስን ማካበር ነው ብዬ አላስብ። ነገር ግን እኛ ሰዎች ደግሞ ሰውን የምንመዝንበት ወይ ሰውን የምንለካበት ያን ያህል መስፈርት ባናበጅለት መልካም ነው ብዬ አስባለሁ። ምክንያቱም የሰው ልጅ በራሱ በራሱ በጣም ብዙ ችግር አለበት። የራሱ የሆነ ሀሳብ የራሱ የሆነ እንትን አለበት እና ሰዎች ምን ይሉኛል ብሎ አይደለም የሚያደርገው፣ ሰዎች ለሰዎች ብሎ ሳይሆን ለራሱ ለህሊናው ነው ሰው መኖር ያለበት። እና ብዙ ለሰዎችን መስፈርት የምናወጣ ከሆነ ተጎጆችም መንሆነውኛንን። እና ተወዳጆቼ፣ በዚህ ርዕስ ላይ ይህን ሀሳብ አስተያየት ስጡ። እንግዲህ ወደ እናንተ ያመጣሁት ጥያቄ ምንድን ነው? ሰዎችን የምንመዝንበት መስፈርትና መለኪያችን ቀለል ብለው ሲገኙ በመናቅና በማራቅ ራሳቸውን ሲያካብዱ ደግሞ በማክበርና በመፈለግ መሆን መቆም ማድረግና የእኛ ግንኙነት ሂደት ቀለል አድርገን ብንኖር ምን ይመስላቸዋል? የሚል ነው። ይህን ጥያቄያቸዋል። ተወዳጆቼ በነገራችን ላይ ሄድ ኤኒዌይስ ውድ ተመልካቾቼ ሰው ማጣት በጣም ከባድ ነገር ነው ሰው ማጣት እንዲህ ቀልድ ቀላል ነገር አይደለም እና ሰዎችን እንዳናጣቸው ጥንቃቄ እናድርግላለሁኝ አብራችሁን ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው የኔ ተወዳጆች ስለምታበረታቱኝ ከልቤ ነው ማመሰግነው ሁላችሁንም በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ቆይታ